ሰላም ሰላም፣ ውድ የዓለም ቲቪ ፕሮግራም ተከታታዮች፣ እንዴት አላችሁ? በያላችሁበት ሰላማችሁ ብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የመማሪያ አማራጭ ኢሞ፣ ቴሌግራም፣ ዋትሳፕ፣ ጎግል ሚትና ሌሎችን አማራጮች እየተጠቀምን ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። ስለሆነም በየትኛውም አለማት ሆናችሁ በሚመቻችሁ ሰዓት ኢሞ ቴሌግራም ወይም ዋትሳፕ ላይ ታች ላይ ባለው ስልክ በመደወል ተመዝግባችሁ ትምህርታችሁን መማር መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ፊደላቶችን እየተጠቀምነ በእነሱ ቃላት ምስረታ የምንለማመድ ይሆናል ማለት ነው። እንግዲህ እዚጋ የምታያቸው እነዚህ በእነዚህ በአራቱ ፊደላቶች ቃላት ምስረታ ይዤላችሁ መጥቻለሁ። እስከ ፍጻሜው በደንብ ተከታተሉ። እቺ የመጀመሪያው በነች በቀጠ እና ከ አሉ እንግዲህ በእነዚህ ባራቶች ቃላት እየመሰረትን እንመማራለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርታችን። ይቺ እንዳልኳችሁ በነች በ በ ኦኬ። ለምሳሌ በቃላት ምስረታ እንደምታዩት እነዚህ ያሉ ለምሳሌ የመጀመሪያ ምለ በሬ በሬ በሬ ይላል። እንግዲህ እዚህ ጋ በሬ ሲል ሁለት ፊደላቶች አሉ ሁለት ፊደላቶች አሉ። የመጀመሪያዋ በነች እንደምታዩት፣ ይቺ ቀጥላ ደግሞ ሬ ነች። ሬ ማለት የረ ቤተሰብ አምስተኛ ላይ የምናገኛት ነች። የረ ቤተሰብ አምስተኛ የምናገኛት ፊደል ነች ማለት ነው። ስለዚህ በአንድ ላይ ስናነበው ምን ይላል? በሬ በሬ ይላል። እሺ ወደ ሁለተኛው ቃል ስንመጣ ደግሞ በቀለ በቀለ በቀለ ይላል። እዚህ ጋር ሶስቱም የመጀመሪያ ፊደላቶች ናቸው። እንደምታቸው ሶስቱም የመጀመሪያ ፊደላቶች ናቸው። በየመጀመሪያ ፊደል ነች። ቀ የመጀመሪያ ፊደል ነች። ለም የመጀመሪያ ፊደል ነች ማለት ነው። ስለዚህ በአንድ ላይ ገጥመን ስናነባቸው ምን ይላሉ? በቀለ በቀለ ይላል። እሺ ቀጣይ ደግሞ እዚህ ጋ በላ በላ በላ ይላል። በየመጀመሪያ ፊደል ነች። ላ ደግሞ የለ ቤተሰብ ይች ለበቀለ ስንል ለም እንደምታውቁት ለ የዚህ ቤተሰብ አራተኛዋ ፊደል ላ ትባላለች። ላ ስለዚህ ምን ይላል? በላ በላ ይላል። ከዚህ ጋር ደግሞ በላች በላች በላች ይላል። ላ አሁንም አራተኛ የለ ቤተሰብ እንዳልኳቸው ሆነች። ቺ ደግሞ የቸ ቤተሰብ ስድስተኛ ላይ የምናገኛት ቺ ትባላለች። ስለዚህ ምን ይላል? በላች በላች ይላል ማለት ነው። ኦኬ ከዚህ ጋር ደግሞ በተነ በተነ በተነ ይላል። እነዚህ ሶስቱም የመጀመሪያ ፊደል ናቸው በተነ እሺ ይሄ ደግሞ በጀት በጀት በጀት ይላል። የመጀመሪያ ፊደል ጀ፣ የመጀመሪያ ፊደል ት ደግሞ የተ ቤተሰብ ስድስተኛ፣ በጀት። እሺ፣ ከዚህ ጋር ደግሞ በለጠ በለጠ በለጠ ይላል። እነዚህ ሶስቱም የመጀመሪያ ፊደላቶች ናቸው በለጠ። እሺ፣ ከዚህ ጋር ደግሞ በለስ በለስ በለስ ይላል። እነዚህ ሁለቱ የመጀመሪያዎቹ የመጀመሪያ የመጀመሪያ ፊደል ናቸው። ስ ደግሞ የሰብ ቤተሰብ ስድስተኛ። የሰብ ቤተሰብ ስንተኛ አልኋችሁ? ስድስተኛ ናት ማለት ነው። በአንድ ላይ ስናነበው ምን ይላል? በለስ በለስ ይላል። እንግዲህ የበን ፊደል ተጠቅመን የመሰረት ነው ቃላት ይሄን ይመስላል ማለት ነው። አንዴ ቃላቶች ሙሎች እንድገማቸው ከመጀመሪያው ስንጀምር፣ በሬ በሬ፣ በቀለ፣ በላ፣ በላች በተነ በጀት በለጠ እና በለስ የሚሉ ቃላቶችን መሰረትነ ማለት ነው። ኦኬ አሁን ደግሞ ወደ ሁለተኛው እንሄዳለን። ወደ ሁለተኛው ደግሞ እ ደግሞ ቀ ናቸው እያቸዋሉ ቀ የምትባለዋ የአማርኛ ፊደል ነች። ለምሳሌ ቃላቶችን ስናነብ ቀ በሮ ቀበሮ ቀበሮ ይላል። ቀና በ ሁለቱ የመጀመሪያ ፊደል ናቸው። እች ቀንች በ እዚጋ እንደምትዋቸው ሁለቱ በተራ የመጡት ሮ ደግሞ የረ ቤተሰብ ሰባተኛ ፊደል ነች ሮ ቀበሮ ቀላል ቀላል ቀላል። ላ ማለት የለቤተሰብ አራተኛ። እዚህ ጋር በላ ስንል እንደነገሯቸው አራተኛ ነች። የለቤተሰብ የዚች የለቤተሰብ አራተኛዋ ላ ል ማለትም። አሁን ደግሞ የዚች የለቤተሰብ ስድስተኛዋ ል ትባላለች፣ ቀላል። እሺ ከዚህ ጋር ደግሞ ቀሚስ ቀሚስ ቀሚስ። ሚ ማለት የመቤተሰብ ሦስተኛ፣ ስ ስድስተኛ የሰብ ቤተሰብ በአንድ ላይ ቀሚስ። ቀጠለ ቀጠለ ቀጠለ። እነዚህ ሶስቱም የመጀመሪያ ፊደል ቀጠለ። ቀዘ ቀዘ ቀዘ ቀዘ ቀዘ ቀዘ። እነዚህ አራቱም የመጀመሪያ የመጀመሪያ ፊደል ቀ የመጀመሪያ ፊደል ነች። ዘ የመጀመሪያ ፊደል ነች። አሁን እነዚህ ደግሞ ተደግሞ እነዚህ ሁለት ሁለቴ ነው እያነነች የመጡ ስለዚህ ምን ይላል? ቀዘ ቀዘ ይላል። እሺ ወደ ቀጠው ስንመጣ ደግሞ እዚህ ጋ ቀለበት፣ ቀለበት፣ ቀለበት ይላል። እስከ በ ያሉት እነዚህ ሦስቱ የመጀመሪያ ፊደል ናቸው። ት ማለት ደግሞ የተቤተሰብ ስድስተኛ ፊደል ስድስተኛ ፊደል ቀለበት። እሺ ከዚህ ጋር ደግሞ ቀልድ፣ ቀልድ፣ ቀልድ። ል ማለት የለቤተሰብ ስድስተኛ፣ ድ የደቤተሰብ ስድስተኛ፣ ቀልድ ቀ ቀጠሮ ቀጠሮ ቀጠሮ ይላል። ሮ ማለት ቀደም እየ እንደነገርኳችሁ እዚህ ጋር ቀበሮ ስንል ቀጠሮ ሲልም ሮ የቤተሰብ ሰባተኛ ማለት ሰባተኛ ቀጠሮ። እሺ ስለዚህ የቀ መሰረት አድርገን የመሰረት ነው ቃላት ምን ምን ይላል? አንዲስ ደግሞ ቀበሮ፣ ቀላል ቀላል። ኦኬ። ቀጠሎ ደግሞ ቀሚስ፣ ቀጠለ፣ ቀዘቀዘ ቀለበት፣ ቀልድ እና ቀጠሮ የሚል ቃላቶችን መመስረት ችለናል ማለት ነው። እሺ አሁን ደግሞ ወደ ሶስተኛው እንምጣ። ወደ ሶስተኛው ስንመጣ ደግሞ እቺ ደግሞ ጠነች። ጠ ቀ በ ቀ እና ጠ ደርሰናል ነው ሶስተኛው ጠ ቃላቶቹ ምን ምን ይላሉ? ጠ ቃሚ ጠቃሚ ይላል። ጠቃሚ ቃ ማለት የቀ ቤተሰብ እዚህ ጋር እንደ የቀ ቤተሰብ አራተኛ ነች። ጋር ሚ ደግሞ የመ ቤተሰብ ሶስተኛ ብያቸዋለሁ፣ ቀደምዬም ነግሬያቸዋለሁ። ቀሚ ስን እንዳየ ነው ሚ ሶስተኛ የመ ቤተሰብ ጠቃሚ። ጠንካራ ጠንካራ ጠንካራ ይላል። ን የነ ቤተሰብ ስድስተኛ፣ ካ የከ ቤተሰብ አራተኛ፣ ራ የረ ቤተሰብ አራተኛ። ጠንካራ። እሺ ከዚህ ጋር ደግሞ ጠየቀ ጠየቀ ጠየቀ ሶስቱም የመጀመሪያ ፊደል ጠየቀ። ጠረጴዛ ጠረጴዛ ጠረጴዛ ጴ የምናገኛት ከጰ ውስጥ አምስተኛ ላይ የምናገኛት ፊደል ነች። ዛ ደግሞ ከዘ ውስጥ አራተኛ የምናገኛት ፊደል ነች። አራተኛ የምናገኛት ፊደል ነች ማለት ነው። እነዚህ ሁለቶች የመጀመሪያ ናቸው። ስለዚህ ምን ይላል? ጠረምጴዛ ይላል። እሺ ከዚህ ጋር ደግሞ ጠላት ጠላት ጠላት ይላል። ላ የለቤተሰብ አራተኛ ት የተቤተሰብ ስድስተኛ ጠላት። ጠቅላላ ጠቅላላ ጠቅላላ ቅ የምናገኛት ከቀ ውስጥ ስድስተኛ ላይ የምናገኛት ፊትንሽ ቅ ላ አራተኛ ላይ የምናገኛት ካለ ቤተሰቦች አሁንም ላ አራተኛ የምናገኛት የለ ቤተሰብ በአንድ ላይ ጠቅላላ ይላል። ጠዋት ጠዋት ጠዋት ዋ ማለት የው ቤተሰብ አራተኛ ት ደግሞ ስድስተኛ የተ ቤተሰብ ጠዋት። እሺ፣ ከዚህ ጋር ደግሞ ምን ይላል? ጠባ ቂ ጠባቂ፣ ጠባቂ ባ ማለት እዚህ ጋር በለጠ በለስ በጀስ ነች በት አስታውሳላችሁ። አይሽ ቤተሰብ ሆነ ይች ባ ማለት አራተኛ ፊደል ነች፣ አራተኛ ፊደል ቂ ደግሞ የቀ- ቤተሰብ የዚች የቀ- ቤተሰብ ሶስተኛዋ ቂ ጠባቂ ይላል ማለት ነው። ኦኬ አንድ ቃላቶች እነዚህ ሙሉዎች ስናነባቸው ምን ይላል? ጠቃሚ፣ ጠንካራ፣ ጠየቀ፣ ጠረጴዛ፣ ጠላት፣ ጠቅላላ፣ ጠዋት እና ጠባቂ የሚሉ ቃላቶችን በጠፊደል መመስረት ችለናል ማለት ነው። አሁን ደግሞ ወደ መጨረሻው እንሄዳለን። ወደ መጨረሻችን ደግሞ ከነች በቀ ጠ ሶስት አይተናል። አሁን ደግሞ ከትቀረናለች ማነው የመጨረሻው ከ? ኦኬ ከመጀመሪያውን ጀምር ከ ባ ድ ከባድ ከባድ ይላል። ባ አራተኛ የበቤተሰብ ድ ስድስተኛ የደ ቤተሰብ ከባድ ከተማ ከተማ ከተማ ማ የመቤተሰብ አራተኛ ነች። ከተማ ከፍተኛ ከፍተኛ ከፍተኛ ፍ ማለት የፈ ቤተሰብ ስድስተኛ ተ የመጀመሪያ ፊደል ኛ የእኛ ቤተሰብ አራተኛ ከፍተኛ። እሺ ከዚህ ጋር ደግሞ ከሰራ ከሰራ ከሰራ፣ ሁሉም የመጀመሪያ ፊደል ከሰራ። ከለከለ ከለከለ ከለከለ፣ እነዚህም ሁሉም የመጀመሪያ ፊደላቶች ናቸው። ከለከለ። እሺ ከዚህ ጋር ደግሞ ከሸፈ ከሸፈ ከሸፈ። እሺ ከበሮ ከበሮ። ሮ ማለት ሮ ማለት እዚህ ጋር ከሰረ ብለናል። አይደለም ረች የምተዋተረ ፊደል የዚች ቤተሰብ የመጨረሻ ሰባተኛው ሮ ትባላለች። ሮ ሰባተኛዋ ነች። ከይች ቤተሰብ ውስጥ ሰባተኛ ላይ የምናገኛት ፊደል ሮ። ስለዚህ ምን ይላል? ከበሮ ይላል ማለት ነው። እሺ ወደ መጨረሻዋ ቃል ስንመጣ ደግሞ ከፍታ፣ ከፍታ፣ ከፍታ ፍ ማለት የቤተሰብ ስድስተኛ ፊደል ነች። ፍ ታ ማለት ደግሞ የተቤተሰብ የተቤተሰብ ስንተኛ ነች? አራተኛ ተ ማለት ይችላል። እዚህ ጋ እንደምታዩት ከተማ ስንል ተ ብለናል። እንግዲህ ከይች ከተ ውስጥ ይችን ፊደል አራተኛ ላይ እናገኘታለን። ታ ትባላለች፣ ድምፃ ደግሞ። ስለዚህ ምን ይላል ከፍታ ከፍታ ይላል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። እንግዲህ እነዚህን ቃላቶች እናንተ በደንብ አድርጋችሁ መነጋገም አሁን በበብቻ የሚመሰረቱ ቃላቶች እነዚህ ብቻ አይደሉም። ቀንም ተጠቅመ እነዚህ ብቻ አይደለም የሚመሰረቱ ከእነዚህ ሁሉም እንደምታያቸው እነዚህ እንደ መማሪያ ይሆናሉ ብዬ የተወሰነ ይዤላቸው የመጣው እንጂ ቃላትን መስረት ካለ በጣም ብዙ ቃላቶችን መመስረት ይቻላል ማለት ነው። ስለዚህ እናንተን እነዚህ ደጋግማችሁ በደንብ ዋቸው በደንብ ዋቸው። ቀጣይ ደግሞ አማርኛ እንግሊዘኛና ና ሌሎችም ትምህርቶች ሁሌ የመለቃቸው ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይባይ